እኔ እጅ እንደዚህ ያማረው የምታዩት ማለት ነው፣ የእናቴ እጅ እንደዚህ ሆኖ ነው። ጥፋታችን ብቻ ነው አሁን እየተናገርክ ያለው የጠቀም የጠቀምንህ ነገር ግን እየተናገርክ አይደለም። አብርሽ ዛሬ እንግዲህ ቦሶች ቪዲዮ አለቀቁም ማለት ነው። በተለቀቁት ቪዲዮዎች ዙሪያ ሀሳባችንን እንሰጣለን። አቤል እዩና ብሩኬ አብርሃምን አግኝተው ስለተፈጠረው ነገር ይቅርታ ለመጠየቅ ሞክረዋል። እዚህ ቪዲዮ ላይ አቤል፣ አንተ ምን አይነት ነገር ነው ለማድረግ እየሞከርክ ያለው? ሰው ኮ ጥፋት ካጠፋና ጥፋት አጥፍቻለሁ ብሎ ውስጡ ካሰበ እንደዚህ ክርር በማለት አይደለም ይቅርታ የሚጠይቀው። ቢያንስ አጠገብ ያሉትን እነ ብሩኬ እና እዩን ለመየት ሞክር። አዎ ጥፋት አጥፍታችኋል፣ ድብን ያለ ጥፋት አጥፍታችኋል። ግን ልክ ያንተ ሁኔታዊም አንተ ስታወራበት የነበረው መንገድ ምንም አይነት ጥፋት ያጠ የጠፋ ሰው አይነት አክት አይደለም ስታደርግ የነበረው እና ይህ ነገር በጣም አስገርሞኛል። ስለዚህ ጉዳይ ሰፋ ያለ ነገር እናወራለን ማለት ነው። ከዛ ውጭ ደግሞ አብርሃም ለመጀመሪያ ጊዜ ይመስለኛል አይሚን እኔ ከዚህ በፊት ከእናቱ ጋር ሲመጣ አይቼው አላቅም። ለመጀመሪያ ጊዜ ይመስለኛል እንግዲህ ከእናቱ ጋር መጥቶ ቪዲዮ ሰርቷል። ዛሬ ከተለቀቁት ነገሮች እና ከሰሞኑ ከነበረው ቫይብ አንጻር ደስ የሚል ነገር ያየሁት አብርሃም ከእናቱ ጋር የመጣበትን ቪዲዮ ነው ማለት ነው። ከዛ ውጪ ፈረንጁና ኤፍሬምም እንግዲህ ሄርሜላን አግኝተው ሁለተኛ ወደ አብርሽ ሕይወት እንዳትመለስ እንዳተመለስ የሆነ ማስፈራሪያ አይነት ነገር እንትን ሲሏት ለማየት እችላለሁ ማለት ነው። ከዛ ውጭም የተለቀቁ ያው ብዙ ቪዲዮዎች ነበሩ። እነዛ ቪዲዮዎች ዙሪያ ላይ ሐሳባችንን ለመስጠት እንሞክራለን። በመጀመሪያ ግን አብርሃምም ሩታም ዛሬ ቪዲዮ አልለቀቁም። እንዴት ነው ቦሶች? ለሌሎች እድሉን ለመስጠት ነው ወይስ ምንድን የተፈጠረው ነገር የሚለውን ለማየት እንሞክራለን። እኔ እንደሰማሁት መረጃ ከሆነ ግን ሁለቱንም ቀን በለቀኩት ቪዲዮ ላይም ጭምጭም ታስ ስለደረሰኝ ነው በነገራችን ላይ እና ፊት ለፊት የሚገናኙበትን መንገድ ነጋሽ እንዳመቻችሁ ሰምቻለሁ ማለት ነው። ምናልባትም በዛ ነገር ከዛ ጋር የተያዘ ነገር ይመስለኛል ሁለቱም ዛሬ ቪዲዮ ያለቀቁበት ትልቁ ምክንያት ማለት ነው። እኔ ግን ሩታ ስትጠፋ ደስ አይለኝም። በተቻለሽ መጠን እንደዚህ ከነሱ ጋር ከሄርሜላ ምናምን ምናምን ሳይሆን በራስሽ ባይበት መጪ በጣም ደስ ይለኛል ማለት ነው። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ መሸ በአዲስ ቪዲዮ ተመልሰን መተናል ማለት ነው። ቀለ ቪዲዮ ሰርች የላችሁ ነበረ። ቅድም እንዳልኳችሁ እንግዲህ ነጋሽዬ አብርሃምና ሩታን ፊት ለፊት አገናኝተው ስለተፈጠረው ነገር ለማውራት ጥረት እያደረጉ እንደሆነ ሰምቻለ ማለት ነው። ከዛ ውጭ ግን ኤፍሬም የለቀቀውን ቪዲዮ ምናልባት አይታችሁ ከሆነ ጋሽዬ በጣም ዘና አድርገውኛል። ምክንያቱም ምን ያክል አብርሃም ላይ ተስፋ እንደቆረጡና በአብርሃም ትዳር እጅግ እንዳዘኑ ወይም አብርሃም በሚያደርጋቸው ነገሮች እጅግ እንዳዘኑ ያየሁበትን ቪዲዮ በኤፍሬም ቻናል ላይ በተለቀቀው ቪዲዮ በደንብ ለመታዘብ ችያለሁኝና አብርሃም ይህንን ቪዲዮ ብታይ ምን ያክል ጋሽዬ በአንተ እንዳዘኑ እና ምን ያክል እንደደከሙብህ በደንብ ትረዳለህ ብዬ አስባለሁ። ከዛ ውጭ ግን ወደ ዋናው ወደ ዋናው ማለት ነው በተለይ ዛሬ ከተለቀቁት ቪዲዮች እንደ ዋና ያየሁት ቪዲዮ ምንድን ነው? አቤል እዩ እና ብሩኬ ሆነው ባለፈው ላደረጉት ነገር ወይም ሄርሜላን ሮም ውስጥ አስገብተው ምናምን እንትን ላሉት ነገር ይቅርታ ለመጠየቅ ሞክረዋል። ትናንትና የሰራውን ቪዲዮ አቤል አይቼ ነበርና ቀሌ የተወሰነ ሀሳብ ለመስጠት ሞክሬ ነበረ። አቤል በጣም የሆነ ግትርና የሚያስጠላ አይነት ባህሪ ያለ ልጅ እንደሆነ ነው እያየው ያለት እየታዘብኩ ያለት። ምክንያቱም ዛሬ ከአንተ ጋር ተመሳሳይ ጥፋት አጥፍተው ይቅርታ ሊጠይቁ የመጡ ልጆች የነበሩበት ሁኔታና አንተ የነበርክበት ሁኔታ ጭራሽ የማይገናኝ ነው። አንተ ጭራሽ ጥፋት ያጠፋ ምናምን ሰው ሆነ ሳይሆን የመጣው ትክክለኛ ነገር አድርገ ምናምን ደረትህን ገልብጠህ የመጣ አይነት ሰው ሆነ ነው የታየኝ። እና ይህ ነገር በጣም አስገርሞኛል። ብዙቻችሁም በዚህ ነገር ላይ በጣም ሀሳባችሁን ስትሰጡ ኮመንት ሴክሽኑ ላይ ለማየት ችያለኝ እና እኔ በቃ እሺ፣ ጥፋት እኮ ማንም ሰው ሊሰራ ይችላል። ግን ቢያንስ አብርሃም ጓደኛችሁ ነው። እኔ በተደጋጋሚ የምናገረው ብዙ ነገር ለማለት የምሞክረው አብርሃም ጓደኛችሁ አይደል? እንዲ የእሱ ህይወት በዚህ ልክ እየተበላሸ በእንደዚህ አይነት መልኩ ነው ወይ የአብርሃምን ነገር የአብርሃምን ህይወት ወይም የአብርሃምን ትዳር ለመታደግ ጥረት የምታደርጉት? እሺ፣ ጓደኞቹ ናችሁ፣ አምነን ተቀበልን። እሱም እስከዛሬ ድረስ በጣም ብዙ ነገር ሲደርስበት እስከዛሬ ድረስ ጀርባውን ሰጥቷችሁ አያቅምና። ለምንድን ነው አሁን እንኳን ልባችሁ የማይሰበረው አሁን እንኳን ወደ ትክክለኛው መንገድ ለመምጣት የማትሞክሩት? በተለይ አቤል ማለት ነው የምር፣ እኔ ዛሬ የተናገርክበት ንግግር በጣም የሚያሳዝን ምናምን ነው። በቃ የሆነ ታውቃለህ፣ ትክክለኛ ነገር አድርጎ መጥቶ እንትን ያ ሰው ያልተቀበሉ አይነትን ንግግር ነበር ስትናገር የነበረውና በቃ በጣም ያደረከው ነገር ትክክል እንደሆነ እንደውም እኔ ብሩኬና እዩ ጉትጉተው ምናምን ይቅርታ ልጠይቅ የመጣ አይነት ነገር ነበር ይመስለኝ እና ብቻ አብርሃም እናንተ ላይ እንደማይጨክንና ለእናንተ ጀርባ መስጠት እንደማይችል ስለምታውቁ በጣም እሱ ህይወት ላይ የተጫወታችሁ እንደሆነ ነው እየተሰማኛለው ማለት ነው። የምር እናንተ ጓደኛው ከሆናችሁ የምር ስለ አብርሃም ህይወት ግድ የሚሰጣችሁ አይነት ሰዎች ከሆናችሁ የአብርሃምን ህይወት ማስተካከል በጣም ቀላል ነው። በጣም ማለት ነው። የምሬን ነው ምላችሁ በቃ ከሄርሜላ ጋር ተነጋግራችሁ ነው አደል? የባለፈውን ነገር ያደረጋችሁት ከሄርሜላ ጋር ቁጭ ብላችሁ ተነጋግራችሁ ሄርሜላ ከአብርሽ ህይወት እንድትወጣ ማሳመን ነው በቃ ትልቁ ነገር ማለት ነው። ከሩታ ጋር እኮ ሌላ ታመረ ወይም ሌላ ነገር አይደለም እንደዚህ አይነት ትልቅ ግጭት ውስጥ የከተታቸው ሄርሜላ አሁንም ድረስ ከአብርሃም ህይወት አለመውጣቷ ነው የዚህ ትዳር ትልቁ ችግርና ይህንን ነገር እምታውቁ ከሆነ ሄርሜላን የምትቀርቧት ከሆነ አብርሽንም ሩታንም ጠንቅቃችሁ የምታውቁ አይነት ሰዎች ከሆናችሁ ቀጥታ ሄርሜላ ከአብርሽ ሕይወት እንድትወጣ ማድረግ ለዚህ ነገር መቋጫ ወይም ትልቅ የሆነ መፍትሄን ይሰጣል ብዬ አስባለሁ ማለት ነው። ለእኔ ደግሞ ዛሬ ይህንን ነገር ያደረጉት ቢያንስ እንደ ወንድም እንደ ጓደኛ ሲቆረቆረው ያየዋቸው ኤፍሬም እና ፈረንጁን ነው ማለት ነው። እነሱ በቃ ቢያንስ የተቻላቸውን ልጅቷ ሰማች አልሰማች፣ በእርግጥ እንደማትሰማ ሁላችሁም ሁላችንም እናውቃለን ሰማች አልሰማች እነሱ የራሳቸውን ጥረት እንዳደረጉ አይቻለሁ። በዚህ ነገርም በጣም ደስተኛ ነኝ። ከዛ ውጭ ግን አብርሃም ዛሬም ለሄርሜላ ሲከላከልላት ነው ለመሄድ የቻልኩት ማለት ነው። ቢያንስ እሷን ጥፋተኛ ላለማድረግ ምናምን ጥረት እያደረገ ነበረ እና እሷን ጥፋተኛ ላለማድረግ ቢያንስ እሷ ይሄንን ኦፕሽን መቀበል አልነበረባትም። እነሱ ሀሳቡን ቢያመጡም ሀሳባቸውን ተቀብላ እንደዚህ አይነት ነገር ማድረግ አልነበረባትም። እኔ እንደውም ማን ነው ታኒ ጠሮ ምናምን የሚል ትልቅ ጥያቄ ነበረብን። እኔ ብቻ ሳልሆን ብዙዎቻችሁ እንደዚ አይነት ጥያቄ ነበረባችሁ እና ዛሬ እንግዲህ ለዛ ጥያቄ አብርሃም ምላሽ ሰጥቷል። ከሩታ ጋር ቀጠሮ ነበረው። ሩታም የመጣችበት ትልቁ ሚዝ ያ እንደሆነ ለመረዳት ችለናል ማለት ነው። ምን ያክል ትልቅ ነገር እንዳበላሻችሁ እንግዲህ ሰምታችኋል አለ። በስተ መጨረሻም እንግዲህ አብርሃም እናንተ ላይ መጨከን ስለማይችል እና ለእናንተ ጀርባውን መስጠት ስለማይችል ይቅርታ አድርጎላቸዋል። እኔ ምን ማለት እንደምችል አላቅም። በቃ እንደዚህ እናንተ በይቅርታ ከተላለፋችሁ እኛ ከዚህ በኩል የምናጨበጭብበት ምንም አይነት ምክንያት ስለሌለ ለራሱ ህይወት እራሱ ነው የሚያውቀው። እንግዲህ ነገሮችን ለማስተካከል ጥረት ቢያደርግ የተሻለ ነው ላለሁኝ። ከዛ ውጪ ሌላ ያየሁት ነገርና እስከዛሬ ወይም ከሰሞኑ ካየናቸው ነገሮች ጥሩ የሆነ ነገር ዛሬ ለማየት ችያለሁኝ። ለመጀመሪያ ጊዜ ይመስለኛል። እንግዲህ በምግቤም እንዳልኩት አብርሃም እናቱን ይዞ መጥቷል ማለት ነው። እዚህ ሶሻል ሚዲያ ላይ እስከ ዛሬ ድረስ እኔ ከዚህ በፊት አይሚን አይታችሁ ልታውቁ ትችላላችሁ፣ ግን እኔ አብርሃም እናቱን ይዞ መጥቶ አይቼ አላቅም ነበረ። በጣም ነው ደስ ያለኝ። ምን ያክል ወንድ ልጅ እናቱን ላይ ያለውን ነገር በደንብ ታውቃላችሁ። እና ሩታ ማለት በቃ ቀጣዩ ያንተ እናት ናት በህይወት ማለት ነው። በእርግጥ የእናትን ቦታ ልትተካ አትችልም እና እናትን በምትወድበት አይነት አንግል ሩታን መውደድ፣ ሩታን መንከባከብ አለብህ። ወደድክም ጠላም ይህንን ነገር ማድረግ አለብህ እና ልክ ዛሬ ለማሚ የሰጣትን ፍቅር ለሩታን ብትሰጣት ደስ ይለናል። ይሄ የኔ ብቻ ሳይሆን ደግሞ የሁሉም የሁለታችሁም ተከታታዮች ፍላጎት ይመስለኛል። ብቻ ያው ዛሬ ባየሁት ነገር በጣም ደስ ብሎኛል። ከዛ ውጭ የመጨረሻው ማለት ነው ኤፍሬም ላገባ ነው ምናምን ብሎ ጋሽዬን ይዞ መጥቶ ነበር እና በጣም ዘና የሚያደርግ አይነት ቪዲዮ ነው። ብዙዎቻቸው አይታቸው አሉ ብዬ አስባለሁኝና ጋሽዬ ምን ያክል በእና አብርሃም ትዳር እንደቆሰሉ ነው የሚታየው። የምር ከአየናቸው ነገሮች ባሻገር ያው ጋሽዬ በእና አብርሃም ትዳር ምን ያክል እንደተንከራተቱ የምር በጣም አንከራተቻቸዋል። አባትን ለአንተ ብሎ አዲስ አበባ ሄዶ በጣም ብዙ ብዙ ሞክረዋል። አሁን ላይ ደክመው ነው በቃ ጋሽዬ የአንተን ዓለምን ለወጥ አይተው አዝነውብህ እንጂ የምር በእናንተ ትዳር ላይ ጨክ ነው እንዳልሆነ ለማየት ችያለሁ ማለት ነው። ጀስት እንግዲህ ዛሬ በተለቀቁት ዙሪያ ቪዲዮዎች ዙሪያ ያየናቸው ነገሮች እነዚህን ይመስላሉ። እንዳልኳችሁ እንግዲህ ቦሶቹ ቪዲዮ አልለቀቁም። ሞር ትኩረት ሚዲያው ላይ በደንብ የሚመጣው አብርሃሙ የሩታ ቪዲዮ ሲለቁ ነው። እነሱ አልለቀቁም። ለእናንተ እድሉን ሰጥተው ይመስለኛል። አይሚን ማለት ነው። ብቻ ያው እንግዲህ ጋይስ ዛሬ ከመሸ ጀምሮ የተለቀቁትን ቪዲዮዎች አንድ ላይ ጠቅላላ አድረግ ሀሳቤን አጋረቻችኋለሁ። እናንተ ሀሳባችሁን ኮመንት ሴክሽን ላይ አጋሩን። እወዳችኋለሁ። ነገ በአዳዲስ መረጃዎች እንገናኛለን። እንዳልኳችሁ አብርሃምና ሩታን ፊት ለፊት ለማገናኘት እና እንዲነጋገሩ ለማድረግ ጥረት እየተደረገ ነው። በዛ ዙሪያም ያለውን ነገር ለማየት እንሞክራለን። እወዳችኋለሁ። ይመቻቸል።